መፈንቅለ መንግስት ለማካሄድ ጥረት አድርገዋል በሚል የተጠረጠሩት ከፍተኛ ባለስልጣን ያለመከሰስ መብታቸው ተነሳ። ጋዜጠኛ ተስፋ ተስፋለም በሀሰተኛ መረጃ ተከሶ እንዲታሰር ያደረገው የሸኔ ታጣቂ ቡድን በመተከል ንጹሐን ላይ ያደረሰውን ጥቃት አስመልክቶ የሰራው ዘገባ ሳይሆን እንደማይቀር ተጠቆመ። በፍቅር አጋሩሞ ተጠርጥሮ በእስር ላይ የነበረው ድምፃዊ አንዷለም ጎሳ ከሶስት ወራት እስር በኋላ መፈታቱ እያነጋገረ ነው። ኢትዮጵያ የባህር በር እንዲኖራት አቅደን የባህር ኃይል እየገነባን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ተስፋዬ ነዋ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትትል ሰብሳቢ ሆነው ተሾሙ። የዓለም ጤና ድርጅት የዝንጀሮ ፈንጣጣ ኤምፖክስ አሁንም ዓለም አቀፍ የህብረተሰብ የጤና ስጋት ነው ተባለ። ሰላም፣ ጤና ይስጥልኝ የተወደዳችሁ የቻናላችን ተከታታዮች፣ ለሰዓቱ ያዘጋጀናቸውን መረጃዎች ዋና ዋናዎቹን በማስቀደም ጀምረናል። ዝርዝሮቹን እናስደምጣችኋለን። አብራችሁን ቆዩ። በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩት ባለስልጣን ያለመከሰስ መብታቸው ተነሳ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በሕገ ወጥ የጦር መሳሪያዎች ግዥና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነስቷል። የሲዳማ ክልል ምክር ቤት የክልሉ ከፍተኛውን ባለስልጣን የሆኑትን የምክር ቤት አባል ያለመከሰስ መብት ያነሳው ዛሬ ሐሙስ ሰኔ አምስት ቀን 2017 ዓ.ም ባደረገው አስቸኳይ ጉባኤ ነው። አስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆነው አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳቡ የቀረበባቸው አቶ አለማየሁ ከሲዳማ ክልል ምስራት አንስቶም በክልሉ ከፍተኛ ኃላፊነት እርከል ላይ የቆዩ ናቸው ተብሏል። የውሳኔ ሀሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማማሩ ባለስልጣኑ የተጠረጠሩበት በኃላፊነት ላይ ያሉ ፈጽሟቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ተገልጿል። አቶ አለማየው ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበረበት ጊዜ ስልጣን ያላግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበልም ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊው ሕገ ወጥ አደንዛዥ እጽ ዝውውር ፈቃድ መስጠት፣ እንዲሁም ሕገ ወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎችን ቀርቦባቸዋል። የግሉን ጥቅም መሰረት በማድረግ በክልል ውስጥ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላው ጥርጣሬ ነው። ቶለማየው በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩም የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፍትህ ቢሮ ኃላፊው አቶ ማቶ ገልጸዋል። በተለያዩ ህገ ወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለው አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃ ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶችን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢው የማጣራት ስራ እንደተከናወነ መገለጹም የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ በመረጃው አስፍረዋል። የሲዳማ ክልል ምክር ቤት በቀረበለት የአቶ አለማየሁን ያለመከሰስ መብት የማንሳት ውሳኔ ሀሳብ ላይ በስፋት እንደተወያየና በዚህም የግለሰቡን በርካታ የወንጀል ድርጊቶችን እንደተነሱም ተጠቅሷል። ከዚህ ውይይት በኋላም ምክር ቤቱ የሰላምና ጸጥታ ቢሮ ኃላፊው ያለመከሰስ መብት እንዲነሳም በሙሉ ድምፅ እንደወሰነ ተገልጿል። ሲዳማ ክልል በከፍተኛው ባለስልጣን ከኃላፊነት አንስቶ በወንጀል ድርጊቶች ተጠያቂ ሲያደርግ ይህ የመጀመሪያው አይደለም። የዋሳ ከተማ ከንቲባ የነበሩት አቶ ጸጋዬ ቱኬ ሐምሌ 2015 ዓ ም ከኃላፊነት ከተነሱ በኋላ በቁጥጥር ስር ውለው ተከሰዋል። በተከሰሱበት የሙስና ወንጀልም ጥፋተኛ የተባሉት አቶ ጸጋይ የሐዋሳ ከተማ ከፍተኛ ፍርድ ቤት በ13 አመት ጽኑ እስራት እንዲቀጡ የወሰነባቸው ባለፈው መጋቢት እንደነበር የሚታወስ ነው። ጋዜጠኛ ተስፋ ዓለም በሐሰተኛ መረጃ ተከሶ እንዲታሰር ያደረገው የሸኔ ታጣቂ ቡድን በመተከል ንጹሐን ላይ ያደረሰውን ጥቃት አስመልክቶ የሰራው ዘገባ መሆኑ ተጠቆመም። የጋዜጠኛ ተስፋ ዓለም የስራ ባልደረቦች ጋዜጠኛ ተስፋ ዓለም በኢትዮጵያ ኢንሳይደር ድረገጹ፣ የሸኔ ጥቃትን አስመልክተው ዘገባ ካወጣ በኋላ በቁጥጥር ስር ስለመዋሉ ተናግረዋል። ለመሆኑ ለእስር የዳረገው ዘገባ ምን ነበር? እንደሚከተለው እናቀርብላቸዋለን። በቤንሻንጉል ጉሙዝ ክልል ቡለን ከተማ በተፈጸመ ጥቃት ቢያንስ አስር ሰዎች መገደላቸውን ነዋሪዎች ተናገሩ ይላል ኢትዮጵያ ኢንሳይደር ያወጣው ዘገባ። በቤኒሻንጉል ጎሙዝ ክልል በመተከል ዞን በቡለን ከተማ ዛሬ ንጋት ላይ ታጣቂዎች በፈጸሙት ጥቃት ቢያንስ አስር ሰላማዊ ሰዎችና የጸጥታ ኃይሎች መገደላቸውን የከተማይቱ ነዋሪዎች ለኢትዮጵያ ኢንሳይደር ተናገሩ። የመተከል ዞንና የቡለን ወረዳ አስተዳደር በከተማይቱ ላይ በተፈጸመ ጥቃት የሰዎች ሕይወት መጥፋቱን ባንክ ቤትን ጨምሮ በተቋማት ላይ ዝርፊያና ጉዳት መድረሱን አረጋግጧል። ጥቃቱ በቡለን ከተማ ላይ የተሰነዘረው ዛሬ አርብ ግንቦት 29 2017 ከንጋቱ 12 ሰዓት ገደማ ጀምሮ እንደነበር ነዋሪዎቹና የቡለን ወረዳ አስተዳደር ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ ሶስት የቡለን ከተማ ነዋሪዎች ጥቃቱ እስከ ረፋዱ አራት ሰዓት ገደማ ድረስ የቆየ እንደነበር አመልክተዋል። ታጣቂዎቹ ዛሬ ንጋት ላይ ወደ ከተማ ሲገቡ መመልከታቸውን ለኢትዮጵያ ኢንሳይደር የአይን ማኝነታቸውን የሰጡ አንድ ነዋሪ መቶ ገደማ የሚሆኑ ታጣቂዎች በአንድ መስመር ሲጓዙ ማየታቸውን ተናግረዋል። ከታጣቂዎቹ ውስጥ ገሚሶቹ ቡላ ቀለም ያለው የደንብ ልብስ እንደለበሱና እየተቀሩት ግን የሲቪል ልብስ መልበሳቸውን መመልከታቸውን አክለዋል። ነዋሪው ክላሽና ፕሬን የያዙ ነበሩ ያሏቸው ታጣቂዎች ጥቃት መሰንዘር ሲጀምሩ በቤታቸው እንደነበሩ ገልጸዋል። በጥቃቱ አስር ሰዎች መገደላቸውን የባንክና ፖሊስ ጣቢያ መዘረፉን መስማታቸውንም አስረድተዋል። በዛሬው ጥቃት የአድማ በታኝ ፖሊሶችና የሲቪል ሰዎች መገደላቸውን ነዋሪው ገልጸዋል። እርሳቸውን ጨምሮ ሦስቱም የቡለን ከተማ ነዋሪዎች የዛሬውን ጥቃት የፈጸሙትን ታጣቂዎች የሸኔ ታጣቂዎች ናቸው ባይ ናቸው። የዛሬውን ጥቃት በተመለከተ ማምሻውን አጭር መረጃ ያወጣው የቡለን ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት በከተማይቱ በዛሬው እለት በሰው ህይወትና በንብረት ላይ ጉዳት ያደረሰው ጽንፈኛ ቡድን ነው ብሏል። የቡለን ወረዳ አስተዳዳሪ አቶ ነመራ ማሩ ጽንፈኛው ቡድን ወደ ከተማይቱ በመግባት የሰው ህይወት ማጥፋት ድርጊቶች መፈጸሙን ለጽህፈት ቤቱ ገልጸዋል። አቶ ነመራ በጥቃቱ ምን ያህል ሰዎች እንደተገደሉ ባይገልጹም ጥቃቱን የፈጸመው ቡድን በቡለን የመጀመሪያ ደረጃ ሆስፒታል፣ በቡለን ከተማ በሚገኝ የንግድ ባንክና በመንግስት ተቋማት ላይ ጉዳት ማድረሱን እና ዝርፊያ መፈጸሙን አስታውቀዋል። ኢትዮጵያ ኢንሳይደር ያነጋገራቸው የመተከል ዞን ዋና አስተዳዳሪ አቶ አትንኩት ሽቱ ጥቃቱ መፈጸሙን አረጋግጠው የደረሰው ጉዳት ገና እየተጣራ መሆኑን አስረድተዋል ይላል። ጋዜጠኛ ተስፋ አለም ይህን ዘገባ ከአሰራጨው በኋላ ነው በፀጥታ ኃይሎች ቁጥጥር ስር መዋሉ የተሰማው። ከአምስት ቀን በፊት የተያዘው ጋዜጠኛው ፍርድ ቤት የዋስና መብቱ እንዲጠበቅለት ቢያዝም ፖሊስ ይግባኝ በማለት እስካሁን ከእስር አልወጣም። ፖሊስ በጋዜጠኛው የዋስ መብት ላይ ያቀረበው የይግባኝ አቤቱታ በተደጋጋሚ ውድቅ ቢደረግበትም ጋዜጠኛው እስካሁን ሊፈታ እንዳልቻለ ሀቅ ሚዲያና ኮሚኒኬሽን አስታውቋል። በፍቅር አጋሩ ሞት ተጠርጥሮ በእስር ላይ የነበረው ድምፃዊ አንዱ አለም ጎሳ ከሶስት ወራት እስር በኋላ ተፈታም። የድምፃዊው መፈታትም በርካቶችን እያነጋገረ ነው። የፍቅር አጋሩ በሆነችው ቀነኔ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ድምፃዊ አንዱ አለም ጎሳ ከሶስት ወር እስር በኋላ ትላንት ሰኔ ሶስት ቀን 2017 ዓ.ም መፈታቱን ጠበቃው ለአዲስ ስታንዳርድ ገልጸዋል። የድምጻዊ ጠበቃ ሊበን አብዲ እንደገለጸው አንዱ ዓለም በ50 ሺህ ብር ዋስ ከእስር የተለቀቀው ፖሊስ ሲያደርግ የነበረውን ምርመራ ካጠናቀቀ በኋላ አቃቤ ሕግ በተሰጠው ጊዜ ውስጥ ክስ ባለመመስረቱ ነው። ይሁን እንጂ ጉዳዩ እስካሁን ሙሉ በሙሉ አለመዘጋቱን ጠበቃው ተናግረዋል። አቃቤ ሕግ በተሰጠው ጊዜ ውስጥ ክስ አልመሰረትኩም ወይም የፖሊስ ምርመራ ውጤት ክስ ለመመስረት በቂ አይደለም ብሎ ጉዳዩን አልዘጋውም። ስለዚህ የአቃቢ ህግ ውሳኔ እየተጠበቀ ነው ብሏል። ይህ ውሳኔም በርካቶችን አስደንግጧል፣ በርካቶችንም እያነጋገረ ይገኛል። የዓለም ጤና ድርጅት የዝንጀሮ ፈንጣጣ ኤምፖክስ አሁንም ዓለም አቀፍ የህብረተሰብ ጤና ስጋት ነው አለም ድርጅቱ በበሽታ የሚጠቁ ሰዎች ቁጥር መጨመርን ተከትሎ ለአራተኛ ጊዜ የአስቸኳይ ኮሚቴ ስብሰባ ሲያደርግ የድርጅቱ ዳይሬክተር ዶክተር ቴዎድሮስ አድሃኖም በበሽታው የሚያዙ ሰዎች መጨመር የዓለም አቀፍ የህብረተሰብ ጤና ስጋት መስፈርትን ያሟላል ብለዋል። ዳይሬክተሩ በሽታው በተለይ በምዕራብ አፍሪካ በእጅጉ እየተስፋፋ መሆኑን በመግለጽ ከአፍሪካ ውጭ ወደ ሌሎች አገራት መዛመት መጀመሩን አንስተዋል። ድርጅቱ የድጋፍ ማነስ በሽታውን ለመቆጣጠር ፈተና እንደሆነበትና ዓለም አቀፍ ምላሽ እንደሚያስፈልግም ገልጿል። በአፍሪካ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር ከ170 ያለፈ ሲሆን ዴሞክራቲክ ኮንጎ ከፍተኛውን ቁጥር ትይዛለች። በበሽታው ባለፈው ሳምንት ከተመዘገቡት ተጠቂዎች ውስጥ 53 በመቶዎቹ ከሴራሊዮን ናቸው ተብሏል። በሀገራችን ኢትዮጵያም ግንቦት 17 ቀን 2025 ዓ.ም በበሽታው የተያዘ ሰው በሞያሌ አካባቢ መገኘቱ ይፋ ከሆነ በኋላ ያለፈ የመጀመሪያ ሰው ማስመዘገባ ይታወሳል። እስከ ሰኔ ሁለት ድረስ ባለው ጊዜም 84 የላብራቶሪ ምርመራዎችን በማድረግ 18 ሰዎች መያዛቸውንና የአንድ ሰው ህይወት ማለፉም በኢትዮጵያ ተገልጿል። ኢትዮጵያ የባህር በር እንዲኖራት አቅደን ብቃት ያለው የባህር ኃይል እየገነባ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። አሁን ላይ በየብስም ሆነ በባህር የሚቃጡትን ቆሳዎችን የሚመከስ ሰራዊት ገንብተናል ብለዋል። ፊልድ ማርሻሉ ኢትዮጵያ የባህር በር እንዲኖራት አቅደን ነው ብቃት ያለው የባህር ኃይል የገነባ ነው ሲሉ የኢፌሪ ጦር ኃይሎች የጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በህዝብ ተወካዮች ምክር ቤት ውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በትላንትናው ዕለት የኢፌሪ መከላከያ ሚኒስቴርን የ2017 በጀት ዓመት የአስር ወራት እቅድ አፈጻጸም ሪፖርት ገምግሟል። በዚህም መድረክ ላይ የኢፌሪ ጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃን ጁላ የመከላከያ ሰራዊቱ የምስራቅ አፍሪካን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ መሆኑን አስገንዝበዋል። ኢትዮጵያ የባህር ወደብ እንድታገኝ ከቀጠናው ሀገራት ጋር ትብብር ለመስራት እና በጋራ ለመበልጸግ ያላሳለሰ ጥረት እያደረገች እንደሆነም ፊልድ ማርሻሉ አብራርተዋል። ኢትዮጵያ የባህር በር እንዲኖራት አቅደን ነው ብቃት ያለው የባህር ኃይል የገነባ ነው ያሉት ፊልድ ማርሻሉ ብርሃኑ ጅላ አሁን ላይ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት መገንባቱን ገልጸዋል። የሀገሪቱን ሉዓላዊነት ለማስከበር መከላከያ ሰራዊቱ በትኩረት እየሰራ መሆኑን የገለጹም ሲሆን፣ በሀገር ውስጥ በሚገኙ ተዋጊ ኃይሎች ላይ እርምጃ እየተወሰደ ነው ብለዋል። ክልሎች በራሳቸው አቅም ሰላማቸውን እንዲያረጋግጡ እና መከላከያ ሰራዊቱ ወደ ዋና ተልእኮ እንዲዞር በትኩረት እየተሰራ መሆኑን ፊልድ ማርሻል ብርሃኑ ጆላ ተናግረዋል። የተወደዳችሁ የቻናላችን ተከታታዮች ለእለቱ ያዘጋጅንላችሁ መረጃዎች እነዚሁ ነበሩ። ቻናላችንን ሰብስክራይብ በማድረግ ቪዲዮንም ላይክ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። ጤና ይስጥልን።